አሰላም አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላ። እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ብሩኬ ቤት፣ ሃይሚ ቤት ፊዱ ተለቋል። እንግዲህ እንዳያችሁት ብሩኬ ሰላም ፈጥራለሁ ብሎ በድንገት ሃይሚ ቤት ሄደ። እንግዲህ ሀይሚ ጋ ሌላ ሰው አግኝቷል። ጀምሯል እንግዲህ ፕራንኩ ድራማው እንደቀጠለ ነው። እኔ አላልኳችሁም፣ ይቀጥላል። ነጌ ደግሞ ብሩኬ ነው ከሌላ ሴት ጋር የሚመጣው። ዛሬ ሀይሚ ጋር አንድ ወንድ ተገኘ። ነጌ ብሩኬ ጋ ማለት ነው። ድራማው ይቀጥላል፣ እየቀጠለ ነው። እንደ ባለፈው እንደ ሁለት ወሩ ሊያሳብዱ ነው ጀመሩ። እንግዲህ እና እናንተ ተረጋጉ፣ ጨረቃ ፋሚሊዎች እላቸዋለሁ እንግዲህ ሀይሚን በንዴት አይታችኋል። የምጠጣበትን ብርጭቆ ሰበረች እኮ በንዴት ራትና ለጂ፣ ሀይሚዬ፣ ተረጋጊ ተረጋጊ ብሩኬ ለሴት ልጅ ክብር አለው። ከምር ሰላም ፈጥራለሁ ብሎ አበባ ገዝቶላት ነው ቤቷ ድረስ ሲሄደው። የፈለገ ድራማ ቢሆን እራሱ ክብር የሚባል ነገር አለ። ትምህርታዊ እንዲሆን ነው ቪዲዮ ማለት እና ለሴት ልጅ ክብር አለው ብሩኬ ማለት ነው። ሀይሚ የላትም ለሰው ልጅ ክብር የላትም ማለት ሳይሆን ብሩኬ እንግዲህ ያው ወንድ ልጅ ይበልጣል ነገሩን ለማብረድ አበባ ገዝቶ ሰላም ፈጥራለሁ ብሎ ነው ሄደው፣ እንግዲህ ሀይሚ ቤት ማለት ነው። ሲሄድ እሷ እንግዲህ ያው በንዴት በፉክክር ሌላ ወንድ ጠርታ፣ እንዳትደውይልኝ ሁለተኛ እንዳትደውይልኝ ብሏታል ብሩኬ። ዓይንሽን ላይም ሁለተኛ በስልኬ ላይ እንዳትደውይልኝ ብሏታል። የሀይሚ ቤት አይደለም ልጁ ሲከፍትላት እኮ ሲከፍትለት፣ የሀይሚ ቤት አይደለም ተሳስቼ ነው አለ ብሩኬ። አይታችሁ ከሆነ ማለት ነው እና ሀይሚ እየተረጋጌ እንግዲህ ቀጥሏል። ድራማው ቀጥሏል። ስራው ነው። ግን እንደዚያን ነገር ደግሞ ባይሰሩ ደስ ይላል፣ ደስ ይላል። ለእይታና ለብር ለሳንቲም ተብሎ እንደዚያ ነገር ባይሰራ ጥሩ ነው። ነጌ ደግሞ ታያላቸው ነው። ብሩኬ ከሌላ ሴት ጋር ነው ይመጣ። እሱ ጋም ሌላ ሴት እንዳደዊ ልም ብለዋል። ከለስለ ከሌላ ሴት ጋር ይመጣል፣ በፉክክር ማለት ነው። እና የፉክክር ቤት ሳይዘጋ አድረ የሚባለው እውነት ነው። ነጌ ክፍት ነጌ ደግሞ በሱ ቤት ነው እንግዲህ ሌላ ሴት ምትመጣ እና እንዲህ እላቸዋለሁ። ውዶች እናንተ ለማንኛውም ተረጋጉ። ድራማው ቀጥሏል። እናንተ ተረጋጉ፣ አትጨናነቁ፣ ተረጋጉ። ጨረቃ ፋሚሊዎች ራሳችሁን አታስጨንቁ ብላቸዋለሁ። ሀይሚን ተረጋጊ ነው ምንላት። ሌላ ምንም የምንለው ነገር የለም። ብሩኬ እንግዲህ አናደዋለች፣ እልኳን ተወጥታለች። ብሩኬ ከሌላ ሴት ጋር ነው የሚባል ወሬ ሰምታ ነው እንግዲህ በእልክ ደግሞ ሌላ ወንድ ቤቷ ላይ ያመጣችው። ነገ ይሄ ብሩኬ ደግሞ ሴት የተባለችውን ይፋ ያረጋል ማለት ነው። ተራ በተራ ነው፣ ይቀጥላል፣ ድራማ ይቀጥላል።